አንተ ላይ አልተለየሁም አወዳለሁ ብሎ እንዳይናገር ከኋላ እንቅፋት ሆኖቹ ያቺ ከሄደ እዚህ ቅዱስ ጴጥሮስ ጌታ ሆይ አንተ ሁሉን ታውቃለህ፣ ሲን የያዘ መንጋውን ሁሉ አሰማራ ጠብቅ ብሎ ትልቅ ኃላፊነትና ሹመት ለቅዱስ ጴጥሮስ ሰጠው። ከሰራችሁ በሰማይ የታሰረ ይሆናል፣ በምድር የፈታችሁ በሰማይ የተፈታ ነው ተብሎ

እግዚአብሔር እንብላችሁ ከሩቅና ከቅርብ የተገኛችሁ እግዚአብሔር ልጆች፣ የመቤታችን የቅዱስ ድንግል ማርያም ወዳጆች፣ የሰማዕቱ የቅዱስ ጊዮርጊስ ባለሟሎች ሁላችሁም እስከ ሞት ድረስ የወደደን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? ምሕረትና ቸርነቱን ያበዛልን። ቅዱስ አምላካችን ልዑል እግዚአብሔር ስለማይነገር ስጦታው ስሙ ለዘል ለዘለዓለም የተመሰገነ ይሁን። እግዚአብሔር መንፈስ ቅዱስ በዚህ ማለዳ ለሁላችን የሚያስተምርበት የመጽሐፍ ቅዱስ ቃል ጌታ ሆይ አንተ ሁሉን ታውቃለህ በዮሐንስ ወንጌል ምዕራፍ 21 ከቁጥር 16 ላይ የሚገኝ ቃል ነው። ጌታ ሆይ አንተ ሁሉን ታውቃለህ። ይህንን ቃል የተናገረው ሊቀ ሐዋርያት ቅዱስ ጴጥሮስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር የመጣበትን መለኮታዊ ዓላማውን ፈጽመው በምድር ላይ የተገለጠበትን በስጋ የተገለጠበትን ዓላማ ፈጽሞ እርገቱ በተቃረበበት ወቅት ለሐዋርያት ተገልጠ የተናገረው ቃል ነው ከቅዱስ እና ከሐዋርያት ከደቀ መዛምርቱ ጋር። ስለዚህ ቅዱስ ጴጥሮስ ይህንን ቃል የተናገረበት ስፍራ ጥብራይ አዶስ ባህር ይባላል። በዚያ ጌታችን ለሶስተኛ ጊዜ የተገለጠበት ቦታ ነው ከተንሳዬ በኋላ ወይም ከተነሳ በኋላ በተዘጋ ቤት ውስጥ በእርሱ ምክንያት ቤት ቆልፈው በተቀመጡት በመስራቶቹ መሃል በተዘጋ ቤት ገብቶ ሰላም ለእናንተ ይሁን ብሎ ከትንሣኤ በኋላ ራሱን ገልጧል። ደግሞም ለሁለቱ ኤማውስ መንገደኞች በአማን ትንሣኤ ክርስቶስ ብላ ቤተ ክርስቲያን እንደዘመረች በእውነት መነሳቱን ለሁለቱ ኤማውስ መንገደኞች ገልጧል። ሦስተኛው በጥብርያዶስ ባህር ነው። በዚህ ባህር ወደ ቀደመ ግብራቸው የተመለሱት ጴጥሮስና አንድሪያስ ወንድሞቹ የቀደመ ስራቸው በመንፈስ መዛል ምክንያት ወደ ቀደመ ማንነታቸው ተመልሰው ሌሊቱን ሙሉ በድካም መረባቸውን በባህር ላይ ሲጥሉ አንድም አሳ ሳያጠምዱ ነግቶ ጨለማው እየገፈፈ ቀን እየተተካ ባለበት ሌሊቱ ሙሉ የዛለውን ክንዳቸውን ሊያበረታ መድኃኔ ዓለም ወደ እነሱ መጣ ይላል። በደከምን ጊዜ በድካማችን በኩል ሊቆምልን መድኃኔ ዓለም ወደ እኛ ይምጣ። ስለዚህ መረባችሁን ወደ ቀኝ ጣሉት ብሎ ወደ ቀኝ ሲጥሉ አንድ መቶ ሃምሳ ሦስት አሳዎችን በአንድ ጊዜ ወርውረው እንዳጠመዱ ይነግረንና ይህን አሳ ከበሉ በኋላ ከእነርሱ ጋር በላ። ለምን በላ? ክርስቶስ ፍጹም ሰው ፍጹም አምላክ መሆኑን ለማጠየቅ መለኮት ከሥጋ ጋር መዋሃዱን፣ ከሥጋ ጋር የተዋሃደው መለኮት ሥጋን ከመቃብር ያስነሳው ድንቅ ተዓምር ሲያደርግ፣ በደረቅ ግንባር ላይ አይን ሲሠራ መለኮታዊ ባህሪ የተዋሃደው ሰው ፍጹም ሰው ፍጹም አምላክ የሚባል እንጂ መለኮትና ስጋ ላይለያዩ በተዋህዶ ምክበራቸውን ለማጠየቅ በላ። መብላት የመለኮት ባህሪው አይደለም የስጋ እንጂ። ስለዚህ የተዋሃድኩት ስጋ ፍጹም ላይለየኝ ለዘላለም ከኔ ጋር ይኖራል። ሰውን አከበርኩት። የሰውን አምላክነት የሻውን የፈለገውን አዳምን አልነሳውትም ፍጹም ሰው ፍጹም አምላክ ሆኜ ተገለጥ። ሁሌን ከእነርሱ ጋር ከበላ በኋላ ቅዱስ ጴጥሮስን እንዲህ አለው፣ የዮና ልጅ ጴጥሮስ ሆይ ተወደኛለህን ብሎ ጠየቀው። ይላል ዮሐንስ ወንጌል ምዕራፍ 21 ከቁጥር 15 ጀምረን ስናለት ከቁጥር ምን አለው ጴጥሮስ ሆይ የዮና ልጅ ሆይ ስምዖን ሆይ ከዚህ ይልቅ ከነዚህ ይልቅ ትወደኛለህን? አለው። አዎን ጌታ ሆይ እንደ ወድህ አንተ ታውቃለህ። ግልገሎችን አሰማራ አለው። ደግሞም ሁለተኛ የዮና ልጅ ስምዖን ሆይ ትወደኛለህን? አለው። አዎን ጌታ ሆይ እንደ ወድህ አንተ ታውቃለህ አለው። ጴጥሮስም ጠቦቶችን ጠብቅ አለ። ጌታ ሦስተኛ ጊዜ የዮና ልጅ ስምዖን ሆይ ተወደኛለህን? አለው። ሶስተኛም ተወደኛለህን? ስላለው ጴጥሮስ አዘነና ጌታ ሆይ አንተ ሁሉን ታውቃለህ ብሎ መለሰ። የመቼ ሶስት ጊዜ ነው ጥያቄ የጠየቀው? ጥያቄው አንድ ነው። የዮና ልጅ ስምዖን ሆይ ተወደኛለህን? ግልገሎችን ጠብቅ። ጠቦቶችን ጠብቅ ሶስተኛ ግን ሲጠይቀው ጴጥሮስ አዘነ ይላል። ለምን አዘነ? ክርስቶስ እንደሚሞት እንደሚሰቀል ለደቀ መዛሙርቱ ሲያስተምራቸው ጌታ ሆይ ይህ ባንታ ይሁንብህ፣ አንተ ብትሰቀል መከራ ቢያገኝህ እንኳን እስከ ሞት ከአንተ ጋር እከተልሃለሁ፣ እታመናለሁ ብሎ ጴጥሮስ ተናግሮ ነበረ ነገር ግን በዚህ ቃሉ አልጸናን። በዚያ የጭንቅለት ወዳጅና ጠላት በሚለይበት በዚያ የመከራ ዕለት በዕለት ዓርብ፣ ሐሙስ ምሽት ክርስቶስን ይዘው ከሐና ወደ ቀያፋ ከቀያፋ ወደ ሐና ሲያመላልሱት በሊጦስትራ ድንጋይ ላይ ሲጥሉት ሲያዳፉት ጴጥሮስ ፈቀቅ ብሎ እሳት ይሞቅ ነበር በዚያ ሌሊት በእሳቱ ስር ያለች አንዲት ሴት አንተ ጴጥሮስ አይደለህምን? አንተስ የእርሱ ተከታይ አይደለህምን? እርሱስ ከሚከተሉት አንዱን ይመስላል ያለች ጊዜ ቅዱስ ጴጥሮስ እኔ የእርሱ ተከታይ አይደለሁም፣ ይህን የምትየውን እኔ አላውቀውም ብሎ አምላኩን ወይም ክርስቶስን ክዶ ነበር። ትክደኛለህ ብሎታል። ክህደቱ በዚህ ዕለት ተፈጸመ። ስለዚህ ሦስተኛ ጊዜ የዮና ልጅ ጴጥሮስ ወይ ተወደኛለህን ሲለው ልቡ ያዘነው ትላንትናን አስታውሰብኝ እንደ ካድኩት አስታውሷል ሊወቅሰኝ ነው ብሎ በክህደቱን አስበ ተጸጸተ። ልቡ ዋዘን መድኃኔዓለም ግን በትላንቱ ሊወቅሰው ትላንት ክደህኛል፣ ስለዚህ ብሎ ሊጠጣው ሊቀጣው ሊወቅሰው ሳይሆን አዎ የካደውን አሳምኖ ከውድቀቱ አንስቶ ኃላፊነት ሊሰጠው እንደገና ሊያከብረው አትወደኛለህን ብሎ ጠየቀው እንጂ በተላንትናው ሊወጥ ሰው አይደለም። እግዚአብሔር በትናንትናው በደላችን ዛሬ፣ በተመለስንበት ዛሬ፣ ንሳ በገባንበት ዛሬ፣ በተጸጸትንበት ዛሬ ይቀርበለኝ ብለን በእግዚአብሔር ፊት በካህኑ ፊት ተጸጽተን ንስሐ በገባንበት ጉዳይ እግዚአብሔር መልሶ የሚወቅስ አባት አይደለም። ርኅራኄው የበዛ ምህረትና ቸርነቱ የሰፋ ትናንትናን የማይመለከት ዛሬ በሕይወት ምሉ የሚል አምላክ ነው። ስሙ ለዘልዓለም የተመሰገነ ይሁን። አመስግኑት፣ እግዚአብሔርን እንዲህ አይነት አምላክ ያ ይቀርበ ቦታን ፈጽሞ። ስለዚህ ጴጥሮስ ንኩ ያዘነው ከዚህ የተነሳ ነው። ነገር ግን ሶስተኛም፣ በጎችን አሰማራ፣ ግልገሎችን ጠብቅ፣ ጠበቶችን ጠብቅ፣ በጎችን አሰማራ ብሎ አብ ትእዛዝን፣ ኃላፊነትን፣ ሹመትን ሰጠው ይላል። ስለዚህ ቅዱስ ጴጥሮስ ጌታ ሆይ አንተ ሁሉን ታውቃለህ ሲል ክህደት ስክድህን ታውቃለህ፣ አቅሜን ታውቃለህ የሰውን ድካሙን ትረዳለህ አሁኔ አፌን ሞልቼ እወድሃለሁ ብዬ መናገር ተምዶኛል እንደማለት ነው ለምን የትላንትና ማንነቱን ባሰበ ጊዜ በእግዚአብሔር ግድ እውነት ነው በመከራ ጊዜ በእለት አልተለየሁም አወድሃለሁ ብሎ እንዳይናገር ከኋላ እንቅፋት ሆኖቹ ያችክ ሂደት ስለዚህ ምን አለ አንተ ሁሉን ታውቃለህ፣ አለ ወገኖቼ። ማን ሁሉን ያውቃል? ማን ያውቃል? ድካማችንን የሚያውቅ እግዚአብሔር፣ ብርታታችንን የሚረዳ ሁሉ ነገራችን በፊቱ ግልጽ የሆነለት ጨለማ የማይጋርደው እየጸልም ጽልመት ሀቤከ በፊቱ ጨለማ የለም የተባለለት በልብ የታሰበውን ኩላሊትና ልብ ያመላልሰው ሰው የሸሸገውን የሚያውቅ ምስጢር ለርሶ ሁሉ ግልጥ የሆነ ምስጢር በፊቱ የማይኖር ሁሉ ግልጥ የሆነለት ጌታ ድካማችንን ያውቃል፣ ደግሞም በድካማችን ይራራል። ሊራራልን የሚችል ሊቀ ካህናት አለን አለ ቅዱስ ጳውሎስ። በድካማችን የሚራራልን ሊቀ ካህናት አለ ማንን? ክርስቶስን። የራራልንን ጌታ የሞትን አዎ ሰንሰለት የበጠሰልን የሞትን መውጊያ በመስቀሉ የጣለልን ዲያብሎስን በመስቀሉ ቀጥቅጦ ከማይሰራ ስራ ኃጢአት የፈታን በመቃብር ወርዶ የእኛን በሲኦል ከነበርንበት ከሲኦል ከመከራ መቃብር አሁን መቃብርን ድል አድርጎ የትንሣያችን በኩር ሆኖ የተነሳው ጌታ ክብርና ምስጋና ይሁን። እርሱ ሁሉን የሚያውቅ ነው። ስለዚህ ቅዱስ ጴጥሮስ ይህን ነው ለማለት የፈለገው። ጠቦቶቹ ምንድን ናቸው? ግልገሎቹ በጎች የተባሉት ካለን ግልገሎች የተባሉት ሕፃናትን ነው። ቅዱስ ጴጥሮስ የማሰርና የመፍታት ሥልጣን ተሰጥቶታል። በፊልጶስ ቂሳርያ ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን አንድ ጥያቄ ጠየቀ። ሰዎች የሰው ልጅ ማን ይሉታል ብሎ ስለ ራሱ ጠየቀ። የሰው ልጅ ተብሎ በመጽሐፍ ተጠርቷልና ራሱን ነው ሰዎች ስለኔ ምን ይላሉ? በሌላ መልኩ አንዳንዶቹ ኤልያስ ነው ይሉሃል፣ አንዳንዶቹም ከነቢያት አንዱ ነው ይሉሃል፣ አንዳንዶቹም መሲሁ ይላሉ ብለው የሰሙትን ደቀ መዛሙርቱ ተናገሩ። ቅዱስ ጴጥሮስ ግን እንዲህ አለ፣ አንተ የህያው የእግዚአብሔር ልጅ ነን። አንተ ቅድመ ዓለም ከአብ ከባህሪ አባትህ ከእግዚአብሔር አብ የተወለድክ ደግሞ አለምን የፈጠርክ ከአብና ከመንፈስ ቅዱስ ጋር ትክክል ይሆን አውድርአርም ያለ ዘርዓ ብእሲ ከመቤታችን ከቅድስት ድንግል ማርያም የተወለድክ በኅቱም ድንግልና ተጸንሰ በኅቱም ድንግልና የተወለድክ የህያዊ እግዚአብሔር ልጅ እግዚአብሔር አለው በዚህ ቃል ላይ እንዲህ አለ ክርስቶስ አንተ አለት ነህ በዚህች አለት ላይ ቅድስት ቤተ ክርስቲያኔን እመሰርታለሁ፣ የሲኦል ደጆች ሊያናውጧት አይችሉም። በምን ላይ አለት ሲል? አዎ ቤተ ክርስቲያን ሕንፃ የሚሰራበትን የመሰረት ድንጋይ ማለቱ አይደለም። አንተ አለት ነህ ሲል ቅዱስ ጴጥሮስን ድንጋይ ሆኖ ሕንፃ የሚታነጽበት ማለቱ አይደለም። በተናገረው ቃል አለትነት ላይ ምን በሚለው ወልደ እግዚአብሔር ወልደ ማርያም በሚለው ከእግዚአብሔር አን ተባህሪ አባቱ ቅድመ ዓለም የተወለደ ከመቤታችን ከቅድስት ድንግል ማርያም ያለ ዘርአ ብእሲ በንጽሕና በኅቱም ድንግልና የተወለደ የተገለጠ በሚለው እምነትና ቃል ላይ ቤተ ክርስቲያን ትመሰረታለች። ይቺ ይቺን ወልደ ወልደ ማርያም በሚል የምታምን አው በዚህ ቃል ጸንታ ምእመናንን ለጽድቅ የምታዘጋጅ ቤተ ክርስቲያን ብትፈተን እንኳን የሲኦል ልጆች፣ የዲያብሎስ ልጆች ይፈትኗት እንኳን ሊያናወጧት አይችልም፣ መሠረቷ ክርስቶስ ስለሆነ። ክብርና ምስጋና ለእግዚአብሔር ይሁን። መሠረታችን እርሱ ነው። ስለዚህ ቅዱስ ጴጥሮስ የማሰርና የመፍታት ስልጣን የተሰጠው በሰማይ በምድር ያሰራችሁ በሰማይ የታሰረ ይሆናል። በምድር የፈታችሁት በሰማይ የተፈታ ነው ተብሎ በቅዱስ ጴጥሮስ በኩል ክህነትን ካህናትን እግዚአብሔር ሲሾም በምንድን ነው የሚያስሩት? በቃለ እግዚአብሔር የሚፈቱ ከኃጢአት ማሰሪያ፣ ካለማመን ማሰሪያ፣ እግዚአብሔርን ከመካድ ማሰሪያ በወንጌል በትምህርት በጸሎት እየፈቱ ለመንግሥተ ሰማያት ካህናት ያዘጋጃሉና ስለዚህ ቅዱስ ጴጥሮስ ይህንን ነው ቃል ያጸናለት። ከተነሳ በኋላ እርገቱ ሲቃረብ በሄደ ጊዜ መንጋውን እንዲጠብቁ ሐዋርያት መንጋውን እንዲያሰማሩለት ግልገል የተባሉ ህፃናትን፣ ጠቦት የተባሉ ወጣቶችን በአጠቃላይ ህፃናት ወጣቶችና አረጋውያንን የያዘ መንጋውን ሁሉ አሰማራ ጠብቅ ብሎ ትልቅ ኃላፊነትና ሹመት ለቅዱስ ጴጥሮስ ሰጠው። ክህነት ከምድራዊ ስልጣን ከምድራዊ ክብር የሚልቅ ነው። ለምን ካልን የማሰርና የመፍታት በረቀቀችው ነፍስ ላይ የተሾመ በወንጌል የሚፈታ ደግሞም እንዲህ ያላቸውን አባ እግራችሁን ትቢያ ራቅ እንደተባለ ወንጌል ሰርከው ካህናት ወንጌል አገል ወንጌልን በዓለም ዘርተው ያልተቀበለው ታስሮ ወደ ገሃነም ሊወርድ የተቀበለው የተጠመቀው ወደ መንግስቱ ሊገባ ለዚህ ተልእኮ ካህናት እንሾኖልናል። አታመሰግኑትም ተወላ መስጋና ለሰነዩ የማሰርና መፍታት ስልጣን እንዲህ ካለ በኋላ ሌላ ቃል ደግሞ ክርስቶስ ተናገረ። እውነት እውነት እልሃለሁ፣ አለው ቅዱስ ጴጥሮስን። እውነት እውነት እልሃለሁ፣ አንተ ጎልማሳ ሳለህ ወገብህን በገዛ ራስህ ታጥቀህ ወደምትወደው ትሄድ ነበር። ነገር ግን በሸመገልህ ጊዜ እጆችህን ትዘረጋለህ፣ ሌላም ያስታጥቅሃል፣ ወደማትወደውም ይወስድሃል አለው ግልገሎችን ጠብቅ ጠቦቶችን ጠብቅ በጎችን አሰማራ ካለ በኋላ ሌላ ደግሞ ነገረው። ምን ነገረው? ወጣት ወይ ማሳያለ ራስህ ለብሰ ታጥቀህ ወደ ወደድ ቁትሄድ ነበር፣ እንኋላ ግን አለ ሌላ ያስታጥቀሃል። ምን ሲለው ነው? አዎ ቅዱስ ጴጥሮስ ሌላ ያስታጥቀሃል ማለት የሚሞትበትን ከዚያንም ከሚያልፈው ወደ ማያልፈው ዓለም ሲሻገር በምን ሁኔታ እንደሚሞት ቅዱስ ጴጥሮስ ክርስቶስ እየነገረው ነው ሌላ ያስታጥቀሃል አለ ይህም ተፈጸመ ሐምሌ አምስት የምናከብረው በዓሉ ላይ ቅዱስ ጴጥሮስ በምን ሁኔታ እንደሞተ ታሪኩ ይጠረቃል ቅዱስ ጴጥሮስ በሮማ አደባባይ በመስቀል ላይ ሌላ ያስታጥቀሃል ማለት እንደኔ በመስቀል ቸንክረው በመስቀል ሰቅለው ቁልቁል ተዘቅዝቀ ወደ ሳይሆን ምክንያቱም አስፈሪ ስለሆነ ሳትወድ ቢሆን በዚህ መንገድ እኔን ትከተላለ። እኔ እንደሾምኩ መንጋዬን ጠብቀ፣ የሰጠውን ዘመን ተጠቅመ፣ አገልግለ እኔ ለሄድኩበት መንገድ ወደ እኔ ትመጣለ፣ ትከተለኛለ ሌላ ያስታጥቀሃል አለው። ቁልቁል ዘቅዝቀው በመስቀል ላይ ያው ገብለውታል፣ በሮም አደባባይ ስለዚህ፣ ይህ ትንቢትም የተነገረበት ነው። ስለዚህ ጠቦት ካህናት፣ ኃላፊነት ሹመት የተሰጠን አገልጋዮች በህፃናት፣ በጎልበ ወጣቶችና በመላው መንጋ ላይ አው መንጋውን በማሰማራት ህፃናት አጥንት አይግጡም፣ አቅማቸው ጠንካራ አይደለምና፣ ለህፃናት የሚመጥነው ወተት የሆነውን ትምህርት፣ ለጎልማሶች እንዲሁ አጥንት መቆርጠም ለሚች መጋጥ ለሚችሉ ደግሞ ለነርሱ ጠንካራውን መለኮታዊ ምስጢር በማደላደል ለየትኝ ለህፃኑ ምን፣ ለወጣቶችስ ደግሞ ለአረጋውያን የሚገባው ምንድነው የሚለው እየለዩ ማስተማር፣ እያስተማሩ ከኃጢአት መፍታት፣ ከኃጢአት የተቱትን በሥጋ ወደሙ ማክበር፣ በሥጋ ወደሙ ማክብሮ በመንግስት ለመንግስት ተሰማት ማዘጋጀት የካህናት ስራ መሆኑን በዚህ ዕለት ቅዱስ እግዚአብሔር ወንድ ክርስቶስ ለጴጥሮስ ኃላፊነት ሰጥቶ አስተምሯል። መንጋው ደግሞ ወይም ህዝቡ ደግሞ የካህናትን ድምፅ በመስማት የአገልጋዮች የሚናገሩትን እግዚአብሔር በሾማቸው የሚናገረው በአንደበታችን የሚናገረውን በማዳመጥ ለቃሉ በመታዘዝ ለእግዚአብሔር በጎ አገልጋይ በመሆን የእግዚአብሔርን መንግሥት በጋራ እንድንወርስ ኃላፊነት አዎ የህብረት የተሰጠበት ዕለት ነውና በህብረት ኖረን እግዚአብሔርን ቃል ሰምተን እንደሚገባ መንፈሳዊ ሀሳብ እንዳለው ህይወታችን ሁሉ በዚያ መልክ የተመላ ሆኖ እግዚአብሔር በሚወደው መልኩ ኖረን በመንግስቱ ደግሞ የብርሃን አክሊል ከሚቀዳጁት በቀኙ ከሚቆሙት ተደጋጎቹ ልጆቹ ወገን እንድንሆን እግዚአብሔር በቸርነቱ ይርዳል። ጌታ ሆይ አንተ ሁሉን ታውቃለህ እንዳለ ቅዱስ ጴጥሮስ ሀዘናችንን ድካማችንን ሁሉ ነገራችንን የሚያውቅ እግዚአብሔር ድካማችንን አይቶ ይራራልን ጉድለታችንን ተመልክቶ የሚሞላልን ህመማችንን አይቶ ቸሌም አይልን እያንዳንዱ የሚያጋጥምን ሀዘንም ሆነ ደስታ በፊቱ ግልጽ የሆነ እኛን ልጆቹን የማይጥል ቸል የማይል እንዳይል ብሌን የሚጠብቅ እንደ ንስር ልጆቹን የሚጠብቅ አምላክ ሁልጊዜ ከእኛ ጋር አይሆን ደግሞም እርሱ ከእኛ ጋር ነው። ብዙ የሚከብዱ መከራዎች ቢያጋጥሙንም ላይ ለየን የታመን ነው። ቅዱስ ጴጥሮስና ሌሎቹ ደቀ መዛሙርት በክርስቶስ ምክንያት ዝለው ደክመው ወደ ቀደመ ስራቸው ተመለሱ። ያን ጊዜ ሊፈልጋቸው ወዳሉበት መጣ ይላል። ስለዚህ ስንወድቅበት ስንጠፋበት እየፈለገ ቸር አባት ነውና፣ አባት ለልጆቹ ይራራል። አባት ልጁ ዳቦ ቢለምነው ሌላ መርዝ ወይም እባብ አይሰጠውም ተብሎ በመጽሐፍ እንደተጻፈ የምንፈልገውን ሁሉ የሚያውቅ ባጋደለብን በጨለመብን መንገድ ሁሉ የሚቆም እግዚአብሔር ስለሆነ ከእርሱ ጋር ተጣብቀን መኖር እርሱን ብቸኛ አማራጭ ማድረግ ተገቢ ነው። እግዚአብሔር ከሁላችን ጋር ይሁን። የእመቤታችን አማላጅነት የቅዱሳን ሁሉ ረዳየትና በረከት ከሁላችን ጋር ይሁን። ሞታችንን ወስዶ ሕይወት የሰጠን በኪሩቤል ጀርባ ላይ ተቀምጠው ዓለምን የሚገዛ ዓለምንም ማሳልፈው ለዘለ ዓለም የሚኖር በሰው አቅምና ጥበብ ሊቆረጥ ያልቻለውን የሞት ማሰሪያ በሞቱ የፈታ በመቃብር ወርዶ ያልቀረ መቃብር ድል አድርጎ የተነሳ በአርባኛው ቀን የእኛን የከበረውን የተዋህደውን ስጋ ይዞ ያከበረ በአባቱ ክብርና ቀኝ በሰማይ ያረገ ሐዋርያት እያዩት በደብረ ዘይት ተራራ ከፍ ከፍ ያለ ዳግመኛ የወጉት እያዩት የሚመጣ የድንግል ማርያም ነዳህርያንም ኢትዮጵያን ሰላም ያደርግልን።